እስልምናን ወደክ ነው አይደለ የተቀበልከው? አዎ፣ በደምብ ማምኜበት። ስለዚህ ስላለፈው ሃይማኖት መጥፎ መጥፎ ነገሮችን ማውራት ተገቢ ነው ብለህ ነው የምታስበው? ምን ለምሳሌ አንድ መጥፎ ነገር የተናገርኩት ካለ ነገር ይቅርታ አልበል እንዳለ፣ አሁን ስላሴ ልክ አይደለም ምናምን ምናምን እያልክ ነው አንተ በራስ መንገድ ማለት ነው። አይ እኛ ልክ ነው ብለን እያመንን ያለነው። ያለ ነው። አንተ ግን ካላመንክበት ካልተቀበልከው ሄድሃል እኮ፣ እንኳን ሄድክ እንኳን ችግር የለውም የሚመች ሄድክበት ግን ስላለፈው ነገር ደግሞ ማውራት ተገቢ አይደለም። ሶስት ጌታ ማምለክ ትክክል አይደለም አለ፣ ለምሳሌ ሶስት ጌታ ማምለክ ትክክል አለ፣ ለምሳሌ በኦርቶዶክስ ሶስት ጌታ ይመለካል። አለ፣ ለምሳሌ አንቺ ሶስት ጌታ አታመልኩም። እናንተ በደንብ ነው የምናመልከው። የምናረገውን ሁሉ ትክክል ነው ብለን የምናስብ ሰዎች ነን። አናፍርበትም። ገብቷል? በፊትም የነበረው ወደፊትም የሚኖር ነው ስላሴ ማለት። አንተ ዛሬ ልትቀይረው ብትሞክረ ግን መሀመድ ስላለፈው ማንነት አትፈርበት፣ ኖረህበታል፣ አድገህበታል። ቢያንስ ማለት ነው ያደገው የሚባል ተጠምቀህ ነው ያደግህበት። ዛሬ ሙስሊም ስለሆንክ እንዳፈለግህ አትናገር። እፎይን ደግሞ እገላለሁ ምናምን ስትል ነበር አንተ። ዛሬ ተቀይረህ እንደዛ ማለት ነበረብህ። አያሳፍርም ላላልኩ ብያሉ፣ በጣም ያሳፍራል። ኧረ በጣም ያሳፍራል።

ቆንጆ ተረት ነው ይሄ። ቆንጆ ተረት ነው። ለልጆቼ እኔ ቁጭ ብዬ ይሄን ተረት እነግራቸዋለሁ። ወደፊት አልጸጸትበትም። እንደዚህ ክርስትና የሚባል እምነት ነበር። አምላክ ከሰማይ መጣና ምድር ላይ ወርዶ ሲሄድ ሲንቀሳቀስ ነበር። ሰዎች አላወቁትም። ውስጡ አምላክነት ነበርና አይጠቀምበትም። እየሄደ እየሄደ እየሄደ እየሄደ መጨረሻ ላይ ወደሆነ ቦታ ወሰዱትና ከዛ በኋላ ከሰሱትና ከዛ በኋላ ወስደው አስረው ከዛ ሰቅለው አምላክ ተገደለ ስለው፣ ልጅ ራሱ በጥፊ የሚለኝ ይመስለኛል። ምን ምን ሆነ ነው ነው የሚለኝ፣ ምን ነክተዋል? እንዲህ አባይ እንዲህ አይነት ተረት ትነግረኛል የሚለኝ ነው ይመስለኝ